ከአርባ ዓመታት አመታት የምድረ በዳ ቆይታ በኋላ የእስራኤል ሕዝብ በኢያሱ መሪነት ወደ ተስፋይቱ ምድር ለመግባት በመቅረብ ላይ ናቸው። ነገር ግን ታላቅ እንቅፋት በመንገዳቸው ላይ ነበር። እርሱም በረጃጅም አጥሮች የታጠረው የኢያሪኮ ከተማ ነበር። የከተማው አጥር በጣም ጠንካራ እና ረጃጅም ሲሆን የትኛውም ጦር ቢሆን በቀላሉ አጥሩን አልፎ ሊያሸንፋቸው አይችልም። እስራኤላውያን እንዴት አድርገው ኢያሪኮን እንደሚያሸንፉ እግዚአብሔር ልዩ እቅድ ነበረው። እግዚአብሔር ለኢያሱ ወታደሮች በየቀኑ አንድ ጊዜ ለስድስት ቀናት ከተማዋን ይዙሩ ብሎ አዘዘው። ሰባትም ካህናት ሰባት ቀን እንደመለከት በታቦቱ ፊት ይሸከሙ አለው። ከዚያም በሰባተኛው ቀን ከተማዋን ሰባት ጊዜ እንዲዞሩ አዘዘው። ከሰባተኛው ዙር በኋላ በኢያሱ መሪነት ካህናቱ መለከታቸውን እንዲነፉ፣ ሕዝቡን በሚችሉት ኃይላቸው ሁሉ እንዲጮው አዘዘው። ልክ ሰባተኛውን እንደ ዞሩ ካህናቱም ቀንደ መለከቱን ይንፉ። ቀንደ መለከቱን ባለማቋረጥ ሲነፋ የመለከቱንም ድምፅ ሲሰሙ ሕዝቡ ሁሉ ታላቅ ጭወት ይጭው፣ የከተማይቱን ቅጥር ይወድቃል። ሕዝቡም ሁሉ እያንዳንዱ ይገባባታል። ኢያሱና የእስራኤል ሕዝብ እግዚአብሔር እንዳዘዛቸው እንደዚያው አደረጉ። ከመለከቱ ድምፅ በቀር እስራኤላውያን በየቀኑ አንድ ጊዜ ከተማቸውን ሲዞሩ የያሪኮ ሕዝብ በትኩረት ይመለከቱ ነበር። እስራኤላውያን በሚያደርጉት ያልተለመደ የጦር ዕቅድ የያሪኮ ሕዝብ ግራ ይጋቡና ይደነቁ ነበር። በመጨረሻም በሰባተኛው ቀን እስራኤላውያን በጠዋት ተነስተው ከተማዋን አንድ ጊዜ ብቻ ሳይሆን ሰባት ጊዜ ዞሩ። እያንዳንዱ ሰው ቀጥሎ የሚሆነውን ነገር ይጠባበቅ ነበር። በመጨረሻም ኢያሱ ምልክቱን ሲሰጥ ካህናቱ መለከታቸውን ነፉ፣ ሕዝቡም በሚችሉትን ያክል ጨው። ከዚያ ከዚያም አስደናቂ ነገር ተከሰተ። የኢያሪኮ ቅጥሮች ወደቁ። እግዚአብሔር ቃል እንደገባላቸው እንደዚያው እስራኤላውያን ወደ ከተማዋ ገቡ፣ ኢያሪኮም የእስራኤላውያን ሆነች።